እንግዲህ ያው በመጨረሻ ደቂቃ በተቆጠረ ጎል ተሸንፏቸዋል እና ስልጣኝ በረከት እንዴት ነበር ጨዋታው? ጨዋታው ያው ጥሩ ነው። ትንሽ ለሁለታችንም ቡድን የአየር ሁኔታው ምቹ አይደለም፣ ንፋሱም ከፍተኛ ነበር። በመጀመሪያ 45 በአቀድነው ልክ መጫወት አልቻለም። ግን ያው ከእንቅስቃሴ አንጻር ጨዋታውን ካየን ከፍተኛ ልዩነት አለ። ፍጹም ብልጫ ነበረን በሁለቱም አጋማሾች የሜዳው አስቸጋሪነት እንዳለ ሆኖ እንቅስቃሴ ብልጫ ነበረን። በዛ ላይ ተጋጣሚ አንድ ነጥብን አልሞ ነው የመጣው፣ ዲስትራክቲቭ ፉትቦል ይዞ ነው የመጣው እና እግር ኳስ አንዳንዴ ፍታዊነት ይጎለዋል ማለት እችላለሁ። ምክንያቱም አንድ ነጥብ ፈልገው በመጨረሻ ሶስት ነጥብ አግኝተዋል። እኛ ከጫዋታው ሙሉ ነጥብ ለማግኘት በጣም ጠንክረን ነበር የሰራ ነው። በተለይ ሁለተኛ አርባ አምስት ላይ በመተኛት ነው የጫዋታውን አብዛኛውን ጊዜ የገደሉትና እንደዚህ አይነት እንቅስቃሴ አድርገው ሶስት ነጥብ ማግኘታቸው እድለኛ ያደርጋቸዋል። ግን እኛ ጨዋታውን ለማሸነፍ የምንችለውን ሁሉ አድርገናል። እያንዳንዱን ነገር ተቋቁመን ለማሸነፍ ያደረግነው ጥረት ጥሩ ነበር። ያው እግር ኳስ አንዳንዴ እንደዚህ ይሆናል። አይሳካም፣ አንዳንዴ አንዳንዴ ይሳካ፣ መቀበል ነው። በሀገራዊ ግዳጅ በብሔራዊ ቡድን ጨዋታ ምክንያት ሊጉ ይቋረጣል ለተወሰኑ ሳምንታት። አጠቃላይ የአዳማ ቆይታክ እንዴት ነበረ? በረፍቱ ጊዜ ለቀጣይ ለዋሳ ውድድርም ታስባል አዎ የአዳማ ቆይታችን ጥሩ ነው ካደረግናቸው ወደ አስር የሚጠጉ ጫዋታዎች። ከአምስት በላዩን አሸንፈናል ጥሩ ነጥብም ሰብስበናል እና አዳማ የነበረን ቆይታ ጥሩ ነው፣ ግን መቋረጡ በአንድ በኩል ይጠቅመናል። ምክንያቱም ሰባት ስምንት ተሰላፊዎች ስቲል ከጉዳት መመለስ አልቻሉም እና ይህንን የብሬክ ሰዓት ተጠቅመው ምናልባት እነሱ የመድረስ እድል ካላቸው ተጨማሪ ኃይል ይሆነናል። ደግሞ ያው በጌም መደራረብ ምክንያት ተጫዋቾች ትንሽ የአቅም መዳከምም አላቸው፣ እነሱ እረፍት እንዲያገኙ ያደርገናል። ህክመቶቻችን ላይ ሰርተን በቀጣይ ጠንካራ ሆኖ ለመምጣት የጌሙ መቋረጥ ኢንተርናሽናል ብሬክ ስለሆነ የሚጠበቅ ነው፣ አክሴፕት እናደርገዋል። አመሰግን። አሰልጣኝ ዳንኤል እጅግ ወሳኝ የሚባል ጣፋጭ የሆነ ድል በመጨረሻ ደቂቃ በተቆጠረ ጎል ወሳኝ ሶስት ነጥብ አግኝታችሁ ወታችኋል። እንዴት ነበር ጨዋታ? አው ጌሙ እንደምታውቀው አርባ ምንጭ በተከታታይ እያሸነፈ የመጣ ቡድን ነው በመከላከልን በማጥቃት ያለው ረጃጅ ኳስ ሲጠቀም የሚጫወት ቡድን ነው። ከዛ አንግል እኛ የራሳችን ኳስ ይዘን መጫወት ነበር የፈለግነው በምንፈልገው መንገድ ሂዶልናል አላምንም። ምክንያቱም የእኛም ተከታታይ ሁለት ሽንፈቶች ተሸንፈን ስለመጣል ልጆቻችን ላይ የራሱ የስነልቦና ችግር እንደነበር ሜዳ ላይ አሳየን ትሬኒንግ ላይ የነበራችሁ ነገር በጣም የሚገርም ነው ከዛ ውስጥ እንዲወጣ አድርገን ነበር የመጣ ሜዳ ላይ ግን ያንን ስሜት የሚያሳይ ነበር እና ኳሱ በደንብ ይዘን ብንጫወት ኖሮ ጨዋታው እንደዚህ አይከብደንም ነበር እንጂ ጌም ውስጥ ከመጨረሻ ዘጠና ደቂቃ በጣም ከባድ ጌም ነበር ከፈጣሪ ጋር አሸንፈን ያንን መውጣታችን ትልቅ ነገር እንዲያው በእግር ኳስ አንዳንድ ጊዜ እድሎች የሚያስፈልጋሉ ይባላል ከነበረባቸው ሽፈት አንጻር እንዳልከውም ደግሞ ከ45 ተጠንቃሪ አንጻር በዚህ ጨዋታ አቻ ውጤት ነ አስበ ሶስት ነጥብ እናገኝ ታስባል? አዎ እንደ ፕላን የመጣ ነው። ቢያንስ በያዝነው ፕላን አይደለም የሄደልን ሁለት ጨዋታ። ይሄ ጨዋታ ዊን ማድረግ አለብን ብለን ነው የገባ ነው። ይሄ ጨዋታ ዊን ስናረግ ግን ራሳችን ዲፌንሳችንም አጠናክረን። ግን በሆነ ሰዓት አግብተን እንወጣለን ብለን ያሰብነው የከፋ ነገር ከሆነ ደግሞ ቢያንስ አንድ ነጥብ ይዘን የምንወጣበት ነበር ያሰብነው እንጂ እንደ ቲም አሸንፈን የምንወጣበት ራሳችንን የመከላከል አቅማችንን ማጠንከረን አሸንፈን የምንወጣበት መንገድ ነበር ይዘን የመጣ ነው። በተመሳሳይ ወደ አምስት ስድስት ሰው ናቸው ከኋላም በቁጥር በዝተው የነበሩት እና ከዛ አንግል የምንሄዱባቸው መንገዶች ከለመድነው ፎርሜሽን ወጣ ብለን ወደ አራት ሶስት ሶስት ነው መጥተን ለመጫወት የሞከርነው ባሰውነው መንገድ ቢያንስ ውጤት ማግኘታችን ትልቅ ነገር ነው ጌሙ ግን አርባምንጭ በጣም ጠንካራ ቲም ነው እ አንደኛ ዙር የተገናኘ ነው ቅርብ ነው ከዛ እንኳ በኋላ የሆነ የራሱ ፕሮግረስ አሳይቶ ነው ያየኋቸው እና ቲማችን ግን ይህንን የከፈሉት ሜዳ ላይ የቆዩ ልጆችን በተመሳሳይ ተቀይረው የገቡ ልጆች ጌሙን ቀይረው መውጣታቸው ትልቅ ነገር አድርጓል በዚህ አጋጣሚ ለተጫዋቾቼ ነው ድሉን የምሰጣቸው አለት በተወሰነ በተወሰኑ መልኩ ቡድን ውጤት ማጣት ውስጥ ነበር እና አሁን እንዲህ ያለ በመጨረሻ ደቂቃ በሚቆጠር ጎል አሸንፎ ሶስት ነጥብ ይዞ መውጣት ለቀጣይ ጨዋታ ምን መነሳሳት ይፈጥራል ቡድን ውስጥ? አዎ፣ አሁን እንደሚታወቀው ከዚህ ጨዋታ በኋላ አሁን መስለ ሀያ ቀናቶች እረፍት አሉ። እረፍት ሶስት ነጥብ ዘ ተ ማረፍ ትልቅ ነገር ነው። በስነ ልቦና ለቀጣይ ጌሞቻችን በጣም ሬዲ የሚያደርገን ነው የሚሆነው። እዛ ላይ እንደገለጽከውም ደግሞ ባለቀ ሰዓት ነው ጎልን ያገኘ ነው ጣፋጭ ድል ያደረገው አንድ እሱ ነው። እግር ኳስ ግን ሞመንተም ነው። አንዳንዴ ሐዋሳ እኛን ሲያሸንፈን በአስራ ምናምን ደቂቃዎች ጌሙ መጨረስ የምንችልበት አጋጣሚዎች ነበር። ሞመንተሙ ግን እኛ ታ ነው እነሱን ያገኙት ማመንስኪ አቅታቸው ነው በዛ ያክል ልዩነት የተፈጠረው እና አንዳንዴ እግር ኳስ ላይ ሳምፓርት ኦፍ ቻንስ አለ ይባላል ያው መኖሩ በተግባር ነው ያየሁበት ባለፈው እኛ በተሸነፍንበትም ዛሬም እኛ ባሸነፍንበትም ያ ነገር ነው ያየሁት እና ይህንን አስቀጥለን የሚሄድበት መንገድ ምንም ባለፈው ስጠይቀኝም እንደዚህ አይነት ጥያቄ ነበር ያስፈራችኋል ምናምን ግን በዛ ደረጃ አይደለም ይሄ ማለት ግን ይሄ አግኝተናል ብለን ጌም አልቋል ማለት አይደለም በጣም ከባድ እንደዚህ እኔ በተጫዋችነትም በአሰልጣኝነትም እንደዚህ አይነት ጌም አይቻል አቅም ደግሜ ታም በፊትም ብያለሁ። አሁን ክለቦቹ ሁሉ አንድ አካባቢ ናቸው ያሉት። ዊን ስታረግ ከፍ ትላለህ፣ ብዙ ደረጃ ተሻችላለህ። አንድ ሚስት ስታደረግ ደግሞ ታች ትወርዳለህ እና እስከ መጨረሻ ዘጠናዋ ደቂቃ ዊን የምታደርግበት መንገድ እያሰብክ ሂደህ የተሻለ ውጤት ይዘን በዚህ ዓመት ቲማችን እንደ ፕላኑ ማቆየት ነው። ይህንን ለማቆየት ደግሞ ከልጆቻችን ጋር ከአመራሮች ጋር ከደጋፊዎቻችን ጋር ጠንክረን ሰርተን ቲማችንን ከፍ ለማድረግ እንጥራለን ማለት ነው። ዛሬ በውጤቱ በጣም ደጋፊዎች ያሉት ሁሌ በሜዲያ የማይቀሩ ደጋፊዎች እጅግ በጣም ደስተኛ ነበሩ። አመራሮች ሁሉም በጣም ደስተኛ ነበር፣ እና ምን ማለት ትችላለህ? በዛ በአስቸጋሪ ውስጥ አብረው ነበሩ፣ ዛሬም ደስተኛ ነበሩ። ስለ ደጋፊዎች አው እግር ኳስ መሸነፍ ማሸነፍ ዊን ማን ነው ድሮ ማድረግ ያለ ነው ሁሌ በዚህ ሂደት ውስጥ ደጋፊዎቻችን ደጋፊዎቻችን ከጎን ሆነው ስናሸንፍም ስነሸነፍም ዘሴ ማቻ ስንወጣም ከጎናችን ሁኖ ማሸነፍ የለመደ ቡድን ነው፣ አይነው አቃሎ በትልቅ ደረጃ የነበረ ቡድን ነው። ግን አመጣጣችን አራት ዓመት ቲሞች ርቆ የነበረ ቡድን ያ ነገሮችን ችሎ ኢቭን ፋይናንሻልን በሁሉም ነገሮች ችግር ባለበት ቡድናችን ያን ነገር ችሎ ልጆቻችን ይህንን ይዘው መውጣታችን ትልቅ ነገር ነው። ደጋፊዎቻችንም ከዛ ድረስ እዚህ ድረስ እኛን ለመደገፍ ሁሌ እኛ ጋር ተከትሎ እየመጡ እየደገፍን ያሉ በዚህ አጋጣሚ ይህን ጌም ማሸነፋችን ደግሞ እኛም በመደሰታችን በእነሱ ደስታም ትልቅ ነገር ነው ደስ ያለን፣ ምክንያቱም ከዚህ አዲስ አበባ ተመልሰው ለመሄድ ነው። እነዚህ ሰዎች በጠዋት መጥተው እዚህ ተመልሰው ለመሄድ ይህንን ነገር ላደረጉ ለደጋፊዎቹ